ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ደግሞ የማሳያችሁ የሚሆነው የአማርኛ ቃላት ምስረታ ይሆናል ማለት ነው። አማርኛ ቃላትን እንዴት እንደምትመሰረቱና እንዴት ማንበብ እንደምትችሉ በዚህ ቪዲዮ በደንብ የማሳያችሁ ይሆናል። አብራችሁ ይቀየሩ። ወደ ትምህርታችን ስንሄድ ይቺ ማናት? መናት ከዛ ይቺ አ ከዛ ይቺኛ በ ይቺ ለ አንድ ላይ መቀበል፣ መቀበል፣ መቀበል፣ መቀበል ሶ አማርኛ ስታነቡ ምን እንደሚጠበቅባችሁ መጀመሪያ ፊደሎችን እያንዳንዳቸውን ማወቅ ከዛ በመቀጠል ደግሞ አንድ ላይ አደራችሁ ወይም አቀናጅተው ማንበብ ማለት ነው። ወደ ቀጣዩ ስንሄድ ይች ማናት? መ ይች ይች፣ ሰ ይች፣ ረ ይችኛ ቱ ይች ን መሰረቱን፣ መሰረቱን አንድ ላይ ስናነባው መሰረቱን ብለን እናነባዋለን ማለት ነው። በመቀጠል ይች ማናት ጀ አይደለች፣ ጀ ከዛ ይች መ ይቺ ር ይችኛዋ ሁ አንድ ላይ ምን ይሆናል? ጀመርኩ ጀመርኩ። እሺ ከዛ ይች ማናት? አና ይቺ ሸ ይቺ ን ይቺ ፊ አሸንፊ አሸንፊ። በመቀጠል ይችኛዋ ማናት? መ ይቺ ስ ይቺ መ ይቺ ር አንድ ላይ ምን ይሆናል? መስመር መስመር። ብለን እናነባዋለን ማለት ነው። መስመር። እሺ ወደ ቀጣዩ ስናልፍ ደግሞ ይቺ ማን ናት? ሰ ይቺኛዋ ራ ይቺ ተ ይቺ ኛ ከዛ ቀጥለች ው አንድ ላይ ምን ይሆናል? ሰራተኛው ሰራተኛው። እሺ፣ ከዛ ይችኛው ማናት? ነ እቺ ጻ እቺ ነ እቺ ት አንድ ላይ ነጻነት፣ ነጻነት። እሺ፣ በመቀጠል እቺ ማናት? ዘ እቺኛው መ እቺ ና እቺ ዊ እስ አንድ ላይ ይዛቸውን አንብቡት። ዘ መ ና ዊ፣ ዘመናዊ፣ ዘመናዊ። እሺ፣ በመቀጠል እቺ ማናት? ለ እቺ መ ይቺ ኖ ይቺ ር አንድ ላይ ለመኖር፣ ለመኖር፣ ለመኖር። ይቺ ማናት መ፣ ከዛ ይቺ ለ፣ ይቺ መ፣ ይቺ ለ፣ አንድ ላይ መ ለ መ ለ፣ መለመለ፣ መለመለ። እሺ በመቀጠል ይቺ ማናት መናት፣ ወደ እነዚህ ስናልማ መ፣ ከዛ ይቺኛዋ ሰ ይቺ ረ ይቺ ተ አንድ ላይ መ ሰ ረ ተ መሰረተ ብለን እናነባዋለን። እሺ ከዛ ይቺ ማናት ተ ከዛ ይቺ በ ቀጥላ ሳ ይቺ ጨ አንድ ላይ ምን ብለን እናነባዋለን? ተ በ ሳ ጨ ተ በ ሳ ጨ። ንቀጥል። ይቺ ማናት መ ይቺ ሸ ይቺ መ ይቺ ት አንድ ላይ መሸመት መሸመት። እሺ ከዛ ይች ማናት ም ይችኛ ስ ይቺ ክ ይችኛ ር አንድ ላይ ምስክር ምስክር። ለመቀጠል ይች ማናት ተና ይችኛዋ ቀ እቺ ማ እቺ ጭ አንድ ላይ ተቀማል ተቀማጭ እሺ በመቀጠል ይችማናት ጠናት ይችኛ መ ይቺ ሩ አንድ ላይ ማናት ማ ሩ ጠመሩ ረ ይቺ ት አንድ ላይ መሰረት መሰረት መሰረት። እሺ ይቺ ማና ተ ይቺ ከ ከዛ ይችኛዋ ላ ይች ካ ይ አንድ ላይ ተከላካይ ተከላካይ። እሺ በመቀጠል ይቺኛው ማናት አ ከዛ ይቺ ስ ይቺ ተ ይቺ ዋ ይች ይ አንድ ላይ አስተዋይ አስተዋይ ብለን እናነባቸዋለን ማለት ነው። አስተዋይ እሺ፣ ወደሚቀጥለው ስንሄድ ደግሞ እሺ፣ ወደ እነዚህ ስንሄድ ደግሞ እንግዲህ መጀመሪያ እንደነገርኳችሁ የሚጠበቅብን ምንድን ነው? ፊደላቶችን እያንዳንዳቸው ከዛ ደግሞ አገጣጥሞ አንድ ላይ ማንበብ ማለት ነው። አ ከዛ ነ ለ እቺ ከ እቺ ተ አንድ ላይ አመለከተ አመለከተ። እሺ እነዚህ ይ ከዛ አ እቺ በ እቺ ላ እነዚህ ሉ አንድ ላይ ይቀበላሉ ይቀበላሉ። እሺ ከዚች ማናት? አ ከዛ መ እቺ ሰ እቺኛዋ ገ እቺ ነ አንድ ላይ አመሰገነ። አመሰገነ። እሺ እቺ ማናት? መ ከዛ ሰ ከዛ ረ ቺ ታ እቺ ዊ አንድ ላይ መሰረታዊ። መሰረታዊ። እሺ በመቀጠል፣ በመቀጠል ች ማናት? አ አይደል? ያልና አ እቺ በ እች ረ እቺኛዋ ታ እቺኛዋ ቺ አንድ ላይ አበረታች አበረታች ብለን እናነባዋለን ማለት ነው። ሰው በዚህ መንገድ መጀመሪያ የሚጠበቅባቸው እያንዳንዳቸውን ፊደል መጥራት፣ እያንዳንዳቸውን ፊደል ከጠራችሁ በኋላ ደግሞ አንድ ላይ አያይዞ ማንበብ ነው። እሺ ወደሚቀጥሉ የሚቀጥሉ ስንሄድ ይቺ ማናት? ለ ይቺኛ መ ይቺ ኖ ይቺ ር እስቲ አንድ ላይ አንብቡት። ለመኖር ለመኖር ለመኖር። እሺ በመቀጠል ይቺ ማናት መ

እቺ በ እቺ ጨ እቺ በ አንድ ላይ አጨበጨበ፣ አጨበጨበ። እሺ፣ በመቀጠል እቺ ማናት? አ ከዛ መ እቺ ለ እቺ ካ ከዛ ቀጥላ ከ እቺ ት እስኪ አንድ ላይ አንበቡት። ትንሽ ረዘም ይላል። አመለካከት፣ አመለካከት፣ አመለካከት። እሺ፣ በጣም አሪፍ እሺ፣ እቺች ማናት? ተ ከዛ እቺ ቀ እቺ መ እቺ ጡ አንድ ላይ ተቀመጡ ተቀመጡ። እሺ፣ ወደነዚህ ስንሄድ እቺ ማናት? ምና ም ከዛ እቺኛዋ ክ እቺ ት እቺኛዋ ል አንድ ላይ ምክትል ምክትል። እሺ፣ ወደነዚህ ስንሄድ እቺ ማናት? መ እቺ ሪ ከዛ እቺኛዋ ዎ ይቺ ቺ አንድ ላይ መሪዎች መሪዎች። በመቀጠል ይች ማናት? ም ከዛ ክ ይቺ ት ይቺ ል አንድ ላይ ም ክ ት ል ምክትል ምክትል ይሆናል ማለት ነው። በመቀጠል ይች ማናት? መ ከዛ ይችኛው ሰ ይች ረ ይቺ ዝ አንድ ላይ መሰረዝ፣ መሰረዝ። እሺ ወደ ቀጣዮች ስናልፍ ደግሞ፣ እሺ፣ ይችኛዋ ማናት መ፣ አደል፣ ያልናት መ፣ እቺ ሰ፣ ከዛ ይችኛዋ ረ፣ እቺ ት፣ አንድ ላይ መሰረት፣ መሰረት ይላል። ከዛ እነዚህ እቺ ማናት አ፣ ይችኛዋን ተ ወንጀል ወንጀል። ከዚህኛው ማናት ተ። ከዚህች ቀ ይቺ በ ይቺኛዋ ለ አንድ ላይ ተቀበለ ተቀበለ ተቀበለ። እችኛው ማናት? ተ ናት። ተ ከዛ መ እችኛዋ ላ ከዛች ላ እቺ ሽ አንድ ላይ ተ መ ላ ላ ሽ ተመላላሽ። ሰው እንደዚህ እያደረጋችሁ በቀላሉ አማርኛ ማንበብ መለማመድ ትችላላችሁ ማለት ነው። ፊደላትን በደንብ ካወቃችሁ ሌላ ትልቅ ምንባብ ለዚሁም ረጃጅም ቃላቶችን ማንበብ ምንም የሚያስቸግራችሁ የለም። መጀመሪያ ፊደላትን ማወቅ፣ ከዛ ደግሞ ቃላትን እንደዚህ እያገጣጠሙ ማንበብ መለማመድ፣ ከዛ ደግሞ በቀላሉ ምንባብ ማንበብ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ሊንክ ባስቀምጥ ነው ስል በኢሞ፣ በዋትሳፕ፣ በቴሌግራም፣ በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘባቸው።